አምልከት ኖራለ። እኔ ብሰድብስ ማንን ልሰድባለ? ማርያምን ልሰድባት አልሰድብም። ኢየሱስን ልሰድብ አልሰድብም። ገብርኤልን ልሰድብ አልሰድብም። ሚካኤልን ልሰድብ አልሰድብም። ማንኛውንም ልሰድብ አብርሃምን ልሰድብ ነው። አብርሃምን ከሰደብኩ ከስልምና ወጣለሁ። መሲሁን ከሰደብኩ ከስልምና ወጣለሁ። ማርያምን ብሰድብ ከስልምና ማንንም አንሳደብ። ጸጥ ብለን ነው ዝም የምንለው የምንሰድባቸው አካሎች አይደሉምና መጽሐፍ ቅዱስ ላይ የተገለጹት እታቸዋል አይደለም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 መተላለቅ እማይልቅ መተላለቅ ብቻ ነው የሚሆን። ሲቀጥል የትኛውም እምነት ተጋደሉ፣ ተጫረሱ የሚል የለም። ባለፈው ከእፎይ ጋር ስታወሩ በጣም አሪፍ ነበረና፣ ግን ሰሞኑን የተፈጠረው ነገር ለምን እሱን ለማስገደል እንደሞከራች ማወቅ ፈልጌ ምን እንዲህ አለ ሊበ ፈለጉ እሱን አስወጣውና፣ እኔ ጥያቄ አለኝ። እና ለምንድን ነው የሚወጣው? አስወጣው ምናምን ሳይሆን ሰሞኑ የተፈጠረ ነገር ስላለ ነው። በጣም አብሽር። ማንም ማንም እንዲያስገድል ያለ የለም። መባካቸው እንዲህ አይነት ፖለቲካ አይስሩባችሁ፣ የምሬ ነው። ስለ ሃይማኖታዊ ነገር ትኩረት እንዳታደርጉና እራሳቸውን እንድትዘጉ የሚያደርጉባቸው ጨዋታ ነው። የግልጽ ነው የምነግራቸው ማንል ሊያስገድልህ አንድ ሰው እግለሉ የሚል የቁርአንና ሀዲስ ምንትን የለም ሊያስገድልም የሚልም የለም። ግን ሰሞኑን ሲፎክሩበት ምናምን ነበር ና የሆነ ሊገሉት ብለው ምናምን ነገር ነው ያለፈው። እና ብዙዎች ሲፎክሩ ነበር፣ በእናንተ ማል ሙስሊም ምናምን እያሉ እፎይን ገላለ ምናምን እያሉት ነበረ። የሚያደርጉ ሰው ካለ ስተት እገላለሁ ምናምን የሚል ሰው ካለ ማንንም ሰው ቢሆን እንዳታደርጉ። ይሄ ልጅ እኔ እንደው ወደ የሚበልጠና እንደው እንደ ትልቅ ሰውነቱ አትወያይ አይደለም፣ ውይይት ማድረግ ይችላል ማንኛውም ሰው ማለት ነው። ግን ቃላቶችን ምረጥና በስነ ስርዓት ቢናገር ማንኛውም ሰው ችግር የለም። ቦታችኋል አደለ? ቃላቶችን መርጠህ መናገር። ከኔ ጋር ምናልባት ሰምተው ሊሆን ይችላል፣ ከዚህ በፊት ያደረገው እንትን ማለት ነው። በጣም የብልግና ቃላቶችን እየተናገረ ነው ተናግሮ ሄደው፣ እኔ ምንም መልስም አልነበር። ለዚያ ነው የመለስ አላቀተኝ፣ ግን እሱ በወረደበት ቦታ ላይ አልወርጡ እኔ ብሰድብስ ማንን ልሰድበት? ማርያምን ልሰድባት? አልሰድብም። ኢየሱስን ልሰድብ? አልሰድብም። ገብርኤልን ልሰድብ? አልሰድብም። ሚካኤልን ልሰድብ? አልሰድብ። ማንኛ ነው ልሰድ አብርሃም ልሰድብ ነው ወጣለ። ማርያምን ብሰድብ ማንንም ነው የምንሰድባቸው አካሎች አይደሉምና መጽሐፍ እና እንደ ፈልም እንዲህ አይነት ከሚናገር አንድ አይደለም በቃ ያለውን ቃላቶችን መርጦ በዚህ በዚ ይልቁንስ፣ እንደዚህ አይነት አንዳንድ መጥፎ ቀኖች ያስተዛዝባሉ። ሶሻል ሚዲያ ላይ ቲክቶክ ላይቭ ላይ የሃይማኖት ንጽጽር እያደረጉ አንድ ኦርቶዶክስ እህት ምን እንዳለች፣ በዙሪያችን እፎይ ከተገደለ በዙሪያችን ካሉ እኔ ምሳሌ ያለች በዙሪያ አምስት ሙስሊሞች አሉ ከእነሱ ጀምራለሁ ያለች፣ አስባችሁታል ይህንን ሪከርድ ስሜታ የሆና ተናግራ እነዛ በዙሪያዋ ያሉ ሙስሊሞች ቢሰሙ ምን እንደሚፈጠር። በጣም የሚያስጠላ ጊዜ መሆን የሌለበት ንግግር እየተናገረ ለሚያልፍ ነገ፣ ሌላ ቀን ነው ግን ለሚያልፍ ቀን የማያልፍ ንግግር እየተናገሩ አብሮ የሚኖርን ሰው ጓደኛን፣ ቤተሰብ ማጥፋት፣ እንደዚህ ማጥቃት በጣም የሚከብድ ነገር ነው። ይሄ ካላደረገችውም ከማለት በምንም አይተናነስም። እኔ ከነሱ ጀምራለሁ ያለችው እፎይ ከተገደለ ማለት ነው። ምን እንደምንል ምን ማውራት እንዳለብን ማናውቅ በጣም ብዙዎች አለን። ስሜት አይሆነ ስሜታችን እየተከተልን ብቻ ያለን ማለት ነው። ስለዚህ ቆም ብለን ማሰብ ብቻ ነው የሚያወጣው። በትክክል እምነቱ የሚለውን እያደረግን ነው። በትክክል እምነታችን ያዘዘንን እየሰራን ነው። ሁላችንም ጽኖኞች ነን። ይሄ ለራሳችን መልሱን እንተው። ማንም የማንም አይደለም። አንድ ሰው እስላምን ቢከተል እስላም አድ ለሚጠቀመው ግለሰቡ ነው ይመስለኛል። ኦርቶዶክስም እንደዚሁ ማለት ነው። ስለዚህ እምነታችን የሚያዘንን ማድረግ ብቻ ነው የሚያዋጣ። የእምነቱ ተከታይ እስከሆኑ ድረስ የሚለንን ማድረግ ብቻ ነው የሚያዋጣ። ስለዚህ በሁሉም በኩል ያሉ መስመር የሚያልፉትን ለህግ ማቅረብ በቃ፣ ከዛ ውጭ ፍቅር ነው የሚያዋጣም። ሌላው ነገር አልፎ ተርፎ የማያልቅ መዘዝ የማያልቅ ነገር ከማምጣት ውጭ

እ ቃላቶችምነ በጣም አሪፍ ነው የመለስክበት በጨዋ መልኩ። ብቻ እኔ እንደዚህ አልጠበኩት ነበር። ጥሩ ነው የመለስክልኝ፣ ግን በቪዲዮ ላይ የወጡ ብዙዎች ይዘቱ ስለምሰማ ነው። መወያየት መልካም ሆኖ እያለ እንዴት እንደዚህ መዛት ናነ ከዚህ በፊት ማንኛውም ክርስቲያን ውይይት ቢሰራ ማለት ነው ይችላል። ማንኛውም በቪዲዮ እየሰራችሁ ማድረግ ነው፣ አንተን መግደል ነው፣ አንተን ብናገኝህ ምናምን የምትሉ ሰዎች ኢስላምን አትወክሉም እያልኩኝ ነው። ተገቢ አይደለም። አመሰግናለሁ። ጥያቄ ነበረው።